ከምጠብቀኝ ለራሷ የሚሆናትን ያሰበችው ተስማምታቸው አልነበር። እንዲ፣ አሁን ደግሞ በቃ ይሄ ተባብላቸው አለ ቻ ታግባ ነው። ከሱ ውጭ አላቀም እኔ እንደዚህ። ለምን አትቀርም? ለምን ለምን ለምን? እንደው መሀሉ ለምን አልቀርም? እኔ እንደዚህ ነገር የለኝም። ሌላ ምን ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችኋል? እግዚአብሔር ይመስገን እኛ በጣም ደህና ነኝ። ዛሬ እንግዲህ ያው አዲስ ቪዲዮ መጥተናል። አዩን ዝም ብለን ለመስቀልም ስላልመጣን እንጠይቃት መጥተን ነው። ሰላም ቢያችሁ እንጂ ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛም ደህና ነኝ። በሀገር ውስጥም በውጭም ያላችሁት ወንድሞች ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን፣ እግዚአብሔር ይመስገን። በዚህ አጋጣሚ ለመስቀልም ቪዲዮ አልሰራንም ነበረ። እንኳን አደረሳችሁ የስደት ዓለም ያላችሁ ደቶች። ያው እንግዲህ ቪዲዮም ያልሰራንበት ምክንያት እሱም ታሞ ነበረ እና በዚህ አጋጣሚ በቃ እግዚአብሔር ይመስገን እና ያው የሆነ እንደ ጉንፋን ነገር ይሁን ምን እንደሆነ አላውቅም። እንዲህ ወረሽን ነገር ነው የገባው። በዛ ታሙ ነበር ያሳለፍ ነው እግዚአብሔር ይመስገን። አዩም ጋር አልመጣንም። ዛሬ ገና አዩ ጋር እየመጣን ነው። እንኳን አደረሰሽ አላልናትም። ያው ልናያት እየመጣን ነው ዛሬ ማለት ነው አዩ ወደ አዩ መጀመሪያ ቤት ወጥ

አረ እነሱም አዝኑብኝም። ያው በነገራችን ላይ ዛሬ ማርያም ያመጣዋል። ዛሬ አመት ልጅ

እኔም ትንሽ ያው ከዛ ስመለስ ዶሮ ትእዛዝ ነበረብኝ እና እሱን ስሰራ ምናምን በቃ ልጅም ምንም ስል ብቻዬን እንትን አልኩት። አልተመለሰችም። ትን ምች መቶ ነበር። እግዚአብሔር ይመስገን አሁን ደህና ነኝ። ሠራተኛ አላገኘሽም? እ አላገኘሁም ። እውነት ትመለስ አትመለስ አላውቅም። እንግዲህ እመለሳለሁ ብላኝ ነበር፣ ሄደችው አልመጣችም። ፈልግልሽ አለን። እስኪ ፈልጉ ነት ከገጠር አይጠፋ ወይም እንትን ማለት፣ እስኪ ትንሽ ልጠብቃት ወይ መሰለኝ፣ ትንሽ ልጠብቃት መሰለኝ

ለእሷ ያሰብኩላት የሆነ ነገር ስላለ ምን ቀርቻለው? ከሆነ ሁለት እግር ሁለት እግር ጨምሬ ነው ምንዛለምንይ ምናልባት እሷ ምንድን አልገባኝም። ምናልባት አንቺም እሷም ልትቀበሉት ትችላላችሁ፣ ግን እኔ እሷ ጥሩ ነገር ያሰብኩት ነገር አለ ነው። ምን አስቸኮለሽ? ይህ ምን አሰብኩ መሰለሽ? በጣም ብዙ አመት ተንቀላታለች። ብዙ አመት ከኔ ጋር ለብታለች። እሷ ሀገርም በቃ እድሜ ልኳን ከኔ ጋር እንደተሰቃየች ነውና ምናልባት ሰው እንደወጣ ሊቀር ይችላል፣ አይታወቅም። አላቅም መሄጅ ነው እንጂ መመለሴን አላቅም እና ከምጠብቀኝ ለራሷ የሚሆኗትን ያሰበችውን እኔ አላቅም። ብቻ ታግባ ነው ታግባ። ተስማምታችሁ አልነበረ እንዲ? አሁን ደግሞ በቃ ይሄ ተባብላችሁ አለ። ግን አይ እኔ ደግሞ አሁን አሰብኩላት፣ ልጅም ስለፈለገች ምን ማለት ነው? ምን ማለት ነው? እንድታገቢ ነው በቃ። አንተ ፈልጋት ንዴ፣ ሌላ ሕይወት ልትመሰረት ነው እንደምትሄደው፣ እንደዛ አይደለም አይ፣ ትዳር ልትይዝ ነው የምትሄደው ማለት ነው ስብ ጥሩ ነገር ስላሰብኩልሽ ነው። እኔ እንደዛ ስላይሆንም ያልከኝ እንዴት ነው? አሁን ደግሞ ትዳር ያዢ የምትለኝ እኮ አይ እንትን እንዳትዪ እኮ ነው፣ ብቻሽን እንዳትንገላችኝ ነው። እስዛተንገላይእኔ አንተ ስታደርግ የነበረውን ጥፋት መድገም አልፈልግም። አንተ ስታደርግ የነበረውን መድገም አልፈልግም። እኔ እኮ መድገም ነገር እያሰብኩልሽ ነው። ምነው እንደዚህ እንትን ስትጨውብኝ አልነበረ? እንደት ላይ ታሰብ ያለች ብለህ እንደት ነው ያሰብክልኝ? እኮ በቃ አሁን ደግሞ ሳስበው ብቻሽን መሆን እንደሌለብሽ አሰብኩኝና በቃ፣ መልካም ሰው ካገኘች ለምን ላይ ከኔጋ እኔ ሲጀመር ማለት ነው፣ ሲጀመር አንተ ከኔጋ የመኖር አላማ የለህም። የሆነ ነገር ጠንሰሰ፣ ወይ ደግሞ እዚያ ያስቀመጥከው ሰው አለሽ ማለት ነው እንጂ እንዴት እንደዚህ የምትለኝ? ኧረ ይባልም እንደዚህ ረባ ከነፈር። እኔ ለአንቺ ስላስተኩ ልጅ እኮ ነው። ይህን እንደዚህ የሚለኝ እኮ ቤተሰብ ነው አይደለም። እንግዲህምነገአንተ እንዴት ነው የምታስብ? ምን መልካምነት ነው መልካምነት ነው እንዴ? ይህ እኮ ጥላቻን እየነገርከኝ ነው። እና ቁጭ ብለች ትጠብቅኛለች ሁለት ዓመት ብሎ እሱን ወስኖ በራሴ እኔ ነኝ እንጂ አንተ አይደለም። አግቢ ፍጪ ልትለኝ አትችልም። አንተ እኮ ትጠብቅኛለች ሁለት ዓመት። እስኪ በጸባት አድርጉት፣ ነገር አይደለም። እንዴት ነው የሚያስበው? ፈጠረች የሚያስበው ሲጀመር እስቲ ነገሩን በተረጋጋ አድርጉት። እንደዚህ የምታስብላት ከሆነ ለምን አትቀርም? ለምን እዚህ ያለው ነገር ተሽጦ ለምን አትቀርም? ነው ወይስ ሽጣ ነው? መሬቱ አልገባኝም። ወይ ጉድ! ብሸጬ ቢሆንማ መጀመሪያማ እንደዚህ ይሆናል? ብሸጬ ቢሆን ስለዚህ ታዲያ፣ በቃ ያለውን ነገር ለምን እንትን ብላችሁ እንዲካሰብክላት፣ አዎ ልጅ ለጅ እኔን አጠብቅኝ ብለህ እሷ ደግሞ ጋር ብትቆይ ምን ችግር አለ? እንደዚያ ነው ያሰብክላት። በጣም ነው ያሰብክልኝ። ለዚህ ሀሳብን በጣም ነው የማመሰግንሽ። ጥሩ ሀሳብ ነው ያሰብክልኝ። ወይኔ

የእኔ ለአንቺ እኮ ነው ቅድሚያ መሰጥሽ። አይደለም በጣም ቅድሚያ ሰጠኸኝ፣ እንደዚህ ልትለኝ አይገባም። ጭራሽ እግዚአብሔር፣ ምንም ሽውት የለኝም፣ ሌላ ሽውት የለኝም ብለክ ማለት እግዚአብሔርን፣ ሌላ ምንም ሽውት የለኝም እመቤቴ። ምንም እኮ ለእሷ አስበህ ነው አሁን። እሷ ምት ለምን ስቃይና መከራዋ ይበቃታል። ቶቻ ምናልባት ለእሷ ጥሩ ሰው ልታገኝ ትችላለች። ለእሷ አስብ የላትም መልካም ሰው ከገጠማት ምናልባት እኔ ደግሞ ማለት ነው ነው ከዛሬ ድረስ ከሱ ውጭ ሌላው ሰው አላውቅም። እኔ እዛንም እንድቀርብ ብየ ነው እንደዛ ስለ የነበረው። ለምን እንደው መሀሉ ለምን አልቀርም? እኔ እንደዚህ ነገር አልፈልግም። እኔ እንዲቀርብ ብየ ነው ያን ሁሉ ስለ የነበረው። አንቺ እርቤ ልክ ነሽ። ለካ እኔ ጋር ለምን ትንገላቻለች? በቃ ሌላ ሌላ አላማ ከሌለ እኔ ልጅ ነው ምን አማል ዓላማ አለኝ? በገንቱ ነው ቤታችን በከንቱ ትጠራለች። አሳቤ መጥፎ ከሆነ ይቅርታ፣ ግን አሰብኩልሽ በቃ አዩም እንድትሰማ በቃ ልጅ እንዲኖር ግን ራሴን እንዴት እንደ አሁ ራሴን እንዴት እንደማስጠቀለለፋሽበት የሆነ ዝም ብሎ የተቀመጠ እቃ እንደ ሰውነት ራሱ እየተሰማኝ አይደለም፣ በእውነት አሁን አታልቅሽ። በቃ ስደትም ቢሆን በእኔ በቃል ነው የምለው ማለት ነው እድሜን የጨረስኩበት ትርፉ ምንድን ነው? ገንዘብ ልታገኘት እኔ እኮ ልካስ እሺ ብዬ እኮ ነው አንቺን፣ ልፋት እኮ አንቺን ለመካስ እኮ ነው አሁን ጥረት የገብቶሽ የለፋሽውን ያክል እኔ ደግሞ ትንሽ ሩቧን እንኳን አንቺን እንትን ለማለት ነው። እድሜ በገንዘብ አንቺ እንድ አንቺ ውለታ እንትን አይደለም። እኔ ግን ያው በምችለው ነገር እራሴን መስዋዕት አድርጌ ማለት ነው። እና እንድ ከፋሽ አይደለም መጀመሪያ እንደዛ ስለምንድን ነው ዝም ያልከው? እኔ ግን እኔ ከልቤ አልነበረም እንደዛ ስላገባለው ምናምን ስለ ነበረ ግን፣ አብረን እንድንለው እንደ ድሮ እንደ ድህነታችን፣ ምንም ምንም ሐሳብሽን እኮ እንት ለማድረግ ነው። እኔ እንደዛ ምን ሐሳብ ያመጣው እንጂ ጠልቼሽ ምናምን ነገር አይደለም። እኔ አንቺን ክፉ አስቤልሽ አይደለም። እኔ መልካም ነገር ያሰብኩ መስለኝ ነው በራሴ ህሊናዬ ማለት ነው። እና መጥፎ ነገር በጣም በጣም አይደል? በጣም አይመረኝም። እየጎዳኸው ነው። በቀራሴ እራሱ መቆጣጠር እያቃተኝ ይደባውን ሰው ነን። እኔ እኮ እየጎዳውሽ አሁን እኮ ይኸውልሽ፣ ጥሩ ነገር እያሰብኩሽ መስሎኝ እያሰብኩልሽ መጥፎ ነገር ከሆነ ይቅርታ። እኔ እዚህ ድረስ የመጣሁትን እሷንም ጠይቃታለን ያልኩሽ ይሄን እሷም እንድትሰማ ነው። አቢም እንድትሰማ ነው። እና የማይጎዳ ሰው እግዚአብሔር በቃ ለአንቺ፣ በቃ ይህንን አቁም። እንደዚህ እንዳትለኝ፣ እንደዚህ እንዳትለኝ። ከአሁን በኋላ አንተ በሰላም ና እንጂ መውለዱ እንኳን ባልችል ስንት ስንት በየመንገድ የወደቁ መስኪን ልጆች አሉ ወስጄ ያሳድጋል። ስንት ነገር ስንት ነገር ወገን ጠልቶኝ ቤተሰብ ጠልቶኝ እኮ ነው ያለሁት። ግን እንደዚህ ፈቃደኛ ከሆነች ማሰብ እራሱ በስመ አብ

በቃ ምንም ነገር ሳይኖረን የሚበላ የሚጠጣ፣ ሳይኖረን ከምንም በላይ ማምወደው ሰው ነው። በቃ ምንም ነገር ሳይኖረን እሱ መች ጠፋኝ ነው ማስብ ሆኔ አይደለም። እሱ መች ጠፋኝ በካታል። አሁን ደ ስትናገረኝ የሆነ እኔ ለአንቺ በማሰብ ከሆነ ብቻ ራስሽን እኮ ቁጭ ብለሽ እንዳታዝኝ እኮ ነው፣ እንዳታዝኝ። እውነት እንደዚህ ከሆነ ባያገናኘን ይሻላል። ተረፈጠ እኔ መጥፎ ነገር አስቤ አይደለም፣ በእግዚአብሔር ልክ እ ወይስ ተልቼሽ መስሎሽ ነው እንደዚህ ምታስቢ ማሰብ እኔ ከብዶ ይሁንቺ እንደዚህ ከካንታ አፍ እንደዚህ አልጠብቅም ነበር። መጥፎ ነገር ነው ያሰብኩት እና ታዲያ ይሄ መልካም ነገር ነው እንዴ? አግቢ ማለት እኮ ምን አልባት የተሻለ ዝይ ነገር ከገጠምሽ ብዬ ነው። ተሻለ ነገር ምንም፣ አይ እግዚአብሔር አለ የተሻለ ተሻለ ሰው ታገኛለሽ ብዬ በማሰብኩ ነው። እኔ ገንዘብ አይደለም ፈልኩ፣ ሀብታም አይደለም ፈልኩ። በቃ ተከባብረን በድህነታችን መኖር ነው ምፈልኩ። እንደምንም በላያችን እዳን ከፍላታለን። እዚህ ምንስራብ ስልም ቢያልቅ ከሆነም ደሞ እግዚአብሔር ይክስሻል ብዬ ነው። መልካም ነገር አስቤ ነው እኔ በወንድ እንድካስ አልፈልግም። በቃ እኔ መልካም ነገር መስሎኝ ነው ቤተሰብ። እንግዲህ እኔ በጭራሽ እኮ ሄደን መስቀል እንኳን አደረሰሽ ልንላት ነው የምንሄድ ሆነ እንጂ አለ ይሄን ሀሳብ እኔ ለምን እንደሆነ አላውቅም፣ አይነግረኝም ለብቻዬ ወይ ምንም ማድረግ እንደሚመስለው ነበረ ተውትና ሳላስቦ እንደዚህ እንድናርገኛልና፣ ለማንኛውም እንግዲህ ውድ ቤተሰብ እና